ዳግምና ናሆም ተደባደቡ። ናሆም ሚስቴና ማግጦብኛል ሲል እንግዲህ ነው ዳግምን ይዞ እንግዲህ ይሄው በእንደዚህ በምታዩት ሁኔታ አፈር ድቄት እያደረገው ነው። በጣም በሚገርም ሁኔታ አምራን እንግዲህ የውሸት ውሸት ዋሽታ ይሄው ማታ ሽንቴ ልሽና ብዬ ወጣሁ፣ እሱ እጅና እግሬን ሲነካካይ ቆይቶ ነው ብላ እንግዲህ ተናገረች ለናሆም። ናሆምም ተናዶ ሄዶ በዚህ በምታዩት መንገድ አንተ የሴት ልጅ ለምንድን ነው ሚስቴን እንደዚህ ስታባልጋት እየነበረው? ብሎ እንግዲህ አውቀህ ነው ለእኔ ከኤርሚ ጋር ሲጀናጀኑ የነበረ ብለህ የነገርከኝ ያውቀህ ነው ብሎ እንግዲህ በእንደዚህ መልኩ ይዞ ለቦክስ ጠስቆ ይዞታል ማለት ነው። በጣም በሚያሳዝን ሁኔታ ግን አምራን የውሸት አሁንም ሌላ ውሸት ውስጥ ገብታ ከወንድሞ ጋር አጣልተዋለች። እሱም ደግሞ እንግዲህ አለቀህም እያለ ይገኛል ማለት ነው። የዳግም አባትም እንግዲህ ሊታሰር ፖሊስ አፋልጉኝ ወረቀት እየለጠፈ ነው ማለት ነው። በጣም በሚያሳዝንና በሚገርም ሁኔታ እንግዲህ ኑሐሚን ደግሞ ተረጋጋ እስኪ ዳግም ምን ነው እንደዚህ የምትሆነው? ተረጋጋ እያለች እንግዲህ ልታረጋጋው ብትሞክርም አንቺ አያገባሽም፣ ከዚህ ውስጥ የሚያገባሽ ነገር የለም፣ እረፊ እረፊ። እሱ በጣም አብዝቶታ ላይ እንደ ወንጀለኛ አባቱን ይዞ መጥቶ ከኛ ቤት ተዘፈዘፈ፣ ውጣ ሲባል እንኳን የማይወጣ ምን አይነቱ ነው? እያለ እንግዲህ በሚገርምና በሚያሳዝን ሁኔታ ዳግምን ሲጨቁነው አይተናል ማለት ነው። ዳግምም እንግዲህ በሌላ በኩል አባቱ አፋልጎ ወረቀት ስለተለጠፈበት መንግስት ስለጠለጥ ስለለጠፈበት ዳግምም እንግዲህ በጣም እያዘነና እየከፋው ነበረ። ላንተ የሚጨነቀው አንተ ግን ስለ እኔ ትጨነቃለ። ስለ አባቴ ተውና ስለ ራስህ ህይወት ተጠነቅ ነገ ሽማግሌ ለምትልክላት ሚስት ተጨነቅ። ይሄው እሷ ከአሁኑ ጀምሮ ከኤርሚያስ ጋር እየተሞዳሞደችልህ ነው። የገደሉትም ሰው አለ አጥራ። የገደሉትም ሰው አለ አጥራ፣ ዝም ብለህ ስለ እኔ አባት የሚያገባህ ነገር የለም ብሎ እንግዲህ ዳገምም ያለውን እውነታ አፍርጦለታል ማለት ነው። ኑሐሚም ደግሞ ምን አለችው ላናሆም፣ ኑሐሚን ናሆም፣ አንተ እኮ የማታውቀው ታሪክ አለ። እነሱ በጣም ባለጌ ናቸው ኤርሚንና ናሆምን ኤርሚን እና አምራንን ማመን የለብህም። በጣም ሲበዛ ባልጌ ናቸው። አንተ ስለማታቅ ነው አለችው ማለት ነው። ሰለም ውድና የተከበራችሁ የልሲ ቤተሰቦቼ ላይክ ና ሸር ሰብስክራይብ በማድረግ ቤተሰቡ ነኝ። እንግዲህ ዛሬ ስለ ኑሐሚን ይዤላችሁ መጥቻለሁ ማለት ነው። በጣም ትልቅ ችግር ተፈጥሯል እንግዲህ አቶ ላይኩንም ተናዶ እንዴት ከእስር ቤት ያመለጠ እስረኛ ወንጀለኛ እንዴት ከቤት ይቀመጣል? እያወቅሽ ለምን ዝም ተያለሽ? ብሎ እንግዲህ ከዝናሽ ላይ ወርዶባታል ማለት ነው። ዝናሽም እግ እንግዲህ እሱ ወንጀለኛ አይደለም ያለ ስሙ ስም ነው የተሰጠው ትላለች። ከዛ ዳግምም ደግሞ እንግዲህ አባቴ ወንጀለኛ አይደለም፣ እኔ ባደረግኩት ነገር ነው አባቴ ዋጋ እየከፈለ ያለው። ከዚህ በኋላ ግን እኔ ራሴ እወጣዋለሁ፣ እኔ ራሴ እታሰርለታለሁ ለአባቴ ሲል እንግዲህ እናት አለሚቱ ወይዘሮ ዝናሽ እንደዛማ አይሆንም፣ ላይኩን የሆነ ነገር በለው እንጂ እንዴት እንደዚህ ይላል፣ የሆነ ነገር በለው እንጂ ስትለው እንግዲህ ናሆም መቶ ሚስቴን አማግጠሃል ብሎ እንግዲህ ፈሶ ሰው ጥሎታል ማለት ነው በጣም በሚያናድድ ሁኔታ እንግዲህ ናሆም ስህተት እየሰራ ነው ስህተት እየሰራ ነው ውለቱን እውነቱን ያወቀ ቀን ጸጸቱ በጣም ይገለዋል አንተ ለእኔ ብለህ በት ነግረኝ እኔ ግን ሴት አምኜ ድጋሜ አምራንን ማመን አልነበረብኝም ድጋሜ አምራንን ማመን አልነበረብኝም አንተ እውነትህን ነው እንዴት ነው ይቅርታ የምጠይቀው? ይሄ ምስኪን ልጅ እያለ እየተጸጸተ ነበረ። እውነቱን ካወቀ በኋላ እንግዲህ ኑሐሚንም ደግሞ አንተ ስለማታስተውል ነው እንጂ የኤርሚንና የአምራንን ነገር ለእኔ ተወው፣ እኔ በጣም ብዙ ጊዜ ስለማቃቸው ነው፣ አንተ ግን አመንክ ብሎ እንግዲህ አመንክ ብላ እንግዲህ ኑሐሚንም እንግዲህ ነግረዋለች ማለት ነው። ከዛ በኋላ በመጨረሻም እንግዲህ በመጨረሻም እንግዲህ ኑሐሚን ለምን አታስመረምራትም? አስመርምራትና እውነቱን እወቀው። ካልሆነ ግን ገና ብዙ ነገር ታደረግሃለች። ከመጀመሪያውም እኮ እንደምታስበው አይደለም እንደምትጎዳ አውቅ ነበረ፣ እኛ ምናምን ብለዋለች። ከዛ እንግዲህ አምራንን ሄዶ ዳግም የነገረ ነገር እውነት ነው ንገርኝ፣ ዳግም የነገረ ነገር እውነት ነው ወይ ብሎስ ጠይቃት። ይሄ የኑሐሚን አዲስ ትወና ነው። ኑሐሚን እናት ይህን ነገር ያዘጋጀችው እኔ በጭራሽ አላለኩም። እሷ እናሱም ቢሮ ሲሳሳሙ አይቻለሁ እሱም ደግሞ ማታ ግሬስ ሲነካካይ ነበር ብላ እንግዲህ የለለ የለለ የለለ ውሸታ መታነግራ አጣልተዋለች ማለት ነው። ኑሐሚንም እንግዲህ ኑሐሚን ሲሰማት አይቻለሁ ብላ ስትናገረው እሱ ሲደነግጥ እንዴ አንተ ምንድን ነው ቢሰማት ምን አገባ ብላ በላይ ሆና እንግዲህ አጣልታችኋለች ማለት ነው። በጣም በሚያሳዝን ሁኔታ፣ በጣም በሚገርም ሁኔታ እንግዲህ ናሆምም ልጁ እንደወረደና ኤርሚያስን አግኝቶ ለምንድን ነው እንደዚህ ያደረግ ክብሎ ሲጠይቀው እንግዲህ ኤርሚያስ ደግሞ እኔ አስቤው አይደለም ከቤት የመታ ሻንጣዬን እየጎረጎረች ስታገኛት ነው የመታኋት እንጂ እኔ አስቤው አይደለም። ከዛ ግን ልጁ ወረደ። ክን ቤት ወስጃት ነበር ንገሪው ለናሆም ስላትም አልነግርም ነው ያለች። ስለዚህ እኔ አይደለሁም ወድቃ ነው ስመጣ ከቤት የገብታ ሻንጣ የጎረጎረች ስታገኛት ደንግጣ ወደቀች። እኔ ማንስቻ ክንቤት ወሰድኳት እንጂ እኔ አይደለም ልጁን የገደልኩት። ያው ቃ ነው ወደ እኔ የምታመካኝው ብሎ እሱ እንግዲህ በማያውቀው ነገር ለናሆም ፎጭ አርጎ ነግሮታ ላይ አንቺ ደግሞ ምን ልታረጊ ነው ከናሆም ቤት የሄድሹ? ለምንድነው ሻንጣ ስት ጎረጉሪ ያገኛሽ? ብሎ እንግዲህ ናሆም ተናዶ በጣም ተናግሮታል ማለት ነው። በሌላ በኩል እንግዲህ የዳግም አባት ከቢሮ መጥቶ ኑሐሚንን እንድች አይነት ቆንጆ ልጅ እንድች አይነት ማር ልጅ እያለ እንትን ሲል ናሆም ተናዶ ዳግም ተናዶ ናውጣ ዳግም ተናዶ ናውጣ እናውጣ እባክህ አባዬ እያለ እንግዲህ ይዞት ወጥቷል ማለት ነው። በመጨረሻም እንግዲህ ናሆም እያፋልጉኙን ወረቀት ይዞ መጥቶ አንተም አባትህም ከቤታችን እንድትወጡ ልንፈልጋለን ብሎ እንግዲህ በጣም ተናግሮታል። ከዛ ዳግምም ደግሞ መጥቶ ይኸውልህ አባቴ እንድትናገረው አልፈልግም። ለእኔ ብሎ ነው እንደዚህ የሆነው። ስነ ስርዓት ያዝ። የኔን ከመናገርህ በፊት መጀመሪያ ስለ ራስህ ወቅ ነገ ሽማግሌ የምትልክላት ሴት ናት ከኤርሚ ጋር አሸሽ ገዳሜ እያለችልህ ያለው ሌላም ደግሞ አንተ ነብሰ ገዳይ እያለችው ነበረ። ምን እየተካሄደና ምን እየተፈጠረ እንዳለ ግን ብታጣራ ይሻልሃ ላይ ስለኔና ስለአባቴ ግን ምንም አይመለከትህም። መጀመሪያ ስለምትገባበት ህይወት በኋላ ከምትጸጸጥ አጣራ ብሎ እንግዲህ ያለውን ነገር እምቦጭ አድርጎለታል ማለት ነው። በጣም በሚያሳዝን እና በሚገርም ሁኔታ በጣም ይገርማል። እውነቱን ለመናገር ዳግም በጣም ምስኪንና ጥሩ ሰው ነው። አባትየውን ባላረገው ወንጀል ነው እንግዲህ ያደረገ እየተባለ ያለ እንግዲህ ዳግም ነው ወንጀሉን የሰራሁ የአቶ ሰበቱን ወንጀል ዳግም ነው የሰራሁ ግን እኔን የሰራሁት የሰራው ብሎ ነው እንግዲህ አባቱ ወንጀሉን የልጁን ወንጀል እየተካፈለለት ያለ ማለት ነው። እንግዲህ ናሆም ዳግምን በጣም ተናዶ በጣም ተሰምቶተኝ እንግዲህ በጣም ተሰምቶታ እኔ ባሰፋሁት ጥፋት እና እኔ በሰራሁት ስራ ነው እንግዲህ አባቴ እየተሰቃየ ያለው። አሁን ግን እኔ ራሴ እገባለታለሁ እንጂ አባቴም አይሰቃይም በማለት እንግዲህ ዳግም ወደ እስር ቤት ለመግባት ወስኗል ማለት ነው። እንግዲህ ወይዘሮ ዝናሽም ዳግም አንተ እንደዛ አታደርግም፣ እረፍ፣ እረፍ ባክን እንደዛ አታደርግም ምናምን ብላ እንግዲህ ኑሐሚም ተሳስታ እንግዲህ ካልሆነ እረፉ ይጣሉባት ሲሉ ማለት ነው። ካልሆነ እረፉ ለእናታቸው ነው ደውዬ የምናገርባቸው ስትል ለእናታቸው ለማንናት ለእኔ እናት ትላለች። እዛም በኋላ ተደናግጠ እረፉ በቃ እረፉ እኮ ነው ምናችሁ ምናምን እያለች እንግዲህ ዳግምም እውነቱን ፍርጥ አድርጎ ነግሮታል። በመጨረሻም እንግዲህ ናሆም ተናዶ ትልቅ ስህተት ሰርቷ ላይ እንግዲህ ነዋን ዝናሽን በጣም ፈርታለች። ናሆም ሊታሰርብኝ ነው ብላ ምን ባረግ ነው ይሻለኝ? የእባክህ አቶ ላይ ነው እባክህ አሳርፍልኝ የእባክህ ምከረው እያለችው እያለ ኧረ እባክሽ ዛሬም ለሱ ጠበቃ ሆንሽ ለሱ ጠበቃ ሆንሽ? ይላታል። እንግዲህ እሷም አቶ ላይኩን መጀመሪያ እኮ ነግሬህ ነበረ፣ ረፍ ይህ ሰው ወንጀለኛ ነው፣ ከቤታችን መቀመጥ የለበትም አስወጣው ብዬ ብልህ እኮ እንግዳ ነው፣ ቀን ጥሎት ነው፣ ምን ያድርግ ነራፊ እያልክ ያስቀረኸው አንተ ነህ። እኔን ለምንድን ነው ተጠያቂ የምታደርገኝ? ራስህ አይደለህ እንዴ? ከቤት ይቀመጥታዩ የቀን ጥሎት ነው ቤት ሲያገኙ ይወጣል ብለህ ከቤት ያስቀመጥከው አሁን እኔ ምን አደረግኩኝ? ምናምን ትለዋለች። ከዛ ይሄ ሰው ገዳይ ነፍሰ ገዳይ ነው ይሄ ነፍሰ ገዳይ ነው ስትል ሰንበቱ ነፍሰ ገዳይ አይደለም ትለዋለች ማለት ነው። ጭራሽ ለሱም ተቆርቋሪ ሆነሽለት ነው ምናምን ይላታለች። ሁኝለት አይደለም እያለች እያለ እንግዲህ ዳግም ይመጣል። ዳግም ደግሞ አንገቱን ደፍቶ አንቺ ነሽ፣ አንቺ ነሽ አባቴን እንደዚህ ያደረግሽው ምናምን እያለ እያለ ዳግም አቶ ላይኩ ይመጣና በጣም ነው ያዘንኩብህ ዳግም፣ በጣም መቼም ዛሬ ሁሉም ነገር ከዳግም ላይ ነው የተቆለለው። እና ዳግም በጣም ነው ያዘንኩብህ፣ እንደዚህ አልነበረም የጠበኩ ዳግም፣ በጣም አሳዝነኸኛል። እንደዚህ ነብሰ ገዳይ አባትን ይዘመተ ምናምን አቶ ላይኩን ልክ ነህ፣ አዎ ልክ ነህ። አባቴ ነብሰ ገዳይ አይደለም እኔ ባጠፋሁት ጥፋት እኔ በሰራሁት ስራ ነው አባቴ ዋጋ እየከፈለ ያለው እንጂ አባቴ ወንጀለኛ ሆኖ ወይ ደግሞ አባቴ ጥፋተኛ ሆኖ አይደለም ምንም ባልሰራው ስራ እየተሰቃየ ያለ አባቴ ለእኔ ብሎ ነው ይልና እንግዲህ እየተናገረ እያለ ወይዘሮ ዝናሽ ደግሞ እኔ ሄጄ እኔ ሄጄ እስሩን እኔ እወጣዋለሁ እኔ እገባለሁ ከእስር ቤቱ በቃ ምናምን እያለ እያለ ወይዘሮ ዝናሽ እንግዲህ ከብለል ብላ እያለቀሰች እባክህ ዳግም እንደዛ አታደርግ እባክህ ዳግም እባክህ ረፊ እያለች እንግዲህ እያዘነ እንትን እያለችው ነበረ። ዳግም ደግሞ ረፊ ሁሉ ሰበብ ያንቺ ነው። አንቺንሽ አባቴን እንደዚህ ያርገሽ እስኪል እንኳን እስካሁን አባትሽ አባቴ ይወድሻል እስኪል እንኳን እስካሁን ፍቅረኛ አይነሽ ምናምን ፍቅረኛ ሆነሽ እስካሁን እንኳን ያፈቅርሻል አባቴ። አባቴ ንጹህ ልብ ነው ያለው አንቺን ያፈቅርሻል እስካሁን። አንቺ ግን እኔንም አባቴንም ጠልተሻል። ስለዚህ አዎ አላውቀውም፣ ሰበቱን አላውቀውም፣ አላውቀውም። ስለዚህ እሱን ካላወቅሽ እኔንም አታቂኝም ማለት ነው። አዎ አላውቅም ነው አላውቅህም፣ ብላ እንግዲህ ክዳዋለች ማለት ነው። በጣም በሚያሳዝን እና በሚገርም ሁኔታ ግን ክዳዋለች። በጣም ነው የሚያናድደው እውነት ለመናገር መካድ የሌለበት ልጅ ነው እየተካደ ያለው። በዚህም ዳግም በጣም አዝኗል። ኖሀሜም በጣም አዝናለች። በዚህ እንዴት ልጇን ትክዳለች ምናምን ብላ ኖሃሜም በጣም ትግዳለች። ኖሀሜም ደግሞ ወይዘሮ ዝናሽ ከዚህ በኋላ በልጇ አእምሮ ላይ እንድትጫወችበት አልፈልግም እናገራለሁ ልጅሽን በስነ ስርአት ማትሹ ከሆነ ኔላቶ ላይኩን እነግረዋለሁ እያለሽ እንግዲህ ወይዘሮ ዝናሽን እያሳቀቀች ትገኛለች ማለት ነው። በጣም በሚገርምና በሚያሳዝን ሁኔታ፣ በጣም በሚያናደድ ሁኔታ እየተሳቀቀች እየተሳቀቀች ትገኛለች ማለት ነው። ወይኔ ምድር ማድረገው አሁን ዳግም እስር ቤት ሊገባ አደለም እንዴ ምናምን እያለች እንግዲህ ናሆም መጥቶ ጥርሶን ውልቅልቅ አድርጎታል፣ አጋድሞታል። እንዲህ በጣም ድብድ ቦታ አላቶ ላይ ኮነ እረፍ እያለ እየገለገለ ነበረ። አለተጋደሉብኝ አለተጋደሉብኝ እያለች እሷም እንግዲህ እየገለገለቻቸው ነበረ። እረፍ አባዬ፣ ጨርሰዋለሁ ሚስቴን ያባለገብኝ እረፍ፣ ጨርሰዋለሁ ሚስቴን ያባለጓታል፣ ሚስቴን ያባለጓታል እያለ እንግዲህ እየተናገረ ነበረ አቶ ናሆም ማለት ነው። ናሆም በጣም በቃ አእምሯን እንደ አዲስ ስህተት ሰርታለች። እንደ አዲስ በቃ ሌላ ሌላ ታሪክ ሰርታለች። ወንድማማቾቹ ልታጣላ ልታጋድል ማለት ነው ሌላ ሌላ፣ ከጥፋት ላይ ጥፋት ከስተት ላይ ስተት እየሰራች ነው እንግዲህ። አምራን በጣም ትልቅ ስህተት ሰርታለች። አምራን በጣም በጣም ትልቅ ስህተት ሰርታለች። በጣም ከጥፋት ላይ ጥፋት አድርጋለች። በጣም ያሳዝናል። ዳግም በጣም የሚያሳዝንና የሚያስገርም ልጅ ነው ምክንያቱም አባቱ እንደዚህ እየታሰረበት እንደገና ለሌላ ሰው መስዋዕት ለመክፈል እየታገለ ነበረ። ኑሐሚንም ተረድተዋለች። እንግዲህ እኔ ያለፍኩበት ነው እያለፈ ያለ ሰውማ በጣም ነው የሚያሳዝን ምናምን እያለች እንግዲህ ናሆሜን ናሆሜም እያዘነችለት ትገኛለች። በጣም በሚገርም ሁኔታ ግን ምን ይፈጠር ይመስላችኋል? ምንም ይፈጠር ይመስላችኋል? ናሆም ይታሰራል ወይስ አይታሰርም? እንመለሳለን።